ሰላም ሰላም እንዴት ናችሁ ውዶች ሁሉ? ሰላም ስራ፣ ህይወት እንዴት ይዟችኋል? እኛ ጋር በጣም ቆንጆ ነው፣ እግዚአብሔር ይመስገን። እንዴት ናችሁ? እኛ በጣም ደህና ነን። ዛሬ በጠዋት ነበር ልነሳ ያሰብኩትኝ እና አጋጣሚ አረፈድኩኝ። ከእንቅልፌ ስነሳ እና እንደምታዩት ማማዬን ረጅም ጊዜ ሆነኝ ታቆረብኳት። አስቲ ዛሬ ላቁረባት ብዬ አርፍጄን የተነሳሁት እና በጣም እየፈጠንኩኝ ልብስ ሁሉ ማልበስ ሁሉ አቃተኝ ማለት ነው። እዚህ ጋር እንደምታየት እየታገልኳት ነው። እስቲ ማንም ላቁርባት እና በዛውም አንዳንድ ነገር እናውራ ብዬ ወደ እናንተ መጥቻለሁ። እንዴት ናችሁ ውዶቼ? እኔ ምርጥ ቤተሰቦች ደህና ናችሁ? ያው እንደምታያት የኔ ማማ ጨረሰች ማለት ነው። እንዴት ናችሁ? በተረፈ እኛ በጣም ደህና ነን። ከወጣሁኝ በኋላ ውስጥ እንትን አላልኩኝም ነበር ያው ማማን አቅርቦ፣ እንደምታውቁት ብዙ ጊዜ ከቆረብ ካቆረብን በኋላ እነሱን መጠበቅ አለብን እና ከዛ ብዬ ከውስጥ ማወጣው ነገር ነበር። ከኪችን ገብቻ ወጣሁኝ ማለት ነው። እንዴት ናችሁ? በጣም ነው በነገራችን ላይ እኔ በጣም ነው ውሻ የምፈራ። ውሻ እንደ እኔ የሚፈራ ሰው አለ? ህፃኖኚ በውሻ ተነክሻለሁኝና ደማ ጉል ቦታ ላይ ነከሰኝ። እንዳልናገር ራሱ በጣም መቶ ቦታ ነው። ውሻ ይነከሰኝና በጣም ነው ምፈራ። ውሻ በጣም ነው የሚያስፈሩት እኛ ሰፈር ያሉ ውሻዎች። እንደምታዩት ቤተክርስቲያን ደረስን። የኛ ደብሬው ብዙ ጊዜ ነገራቸዋለሁ። አባ ኪሮስ ነው። በጣም ፈርቼ ነበር እረፈደብኝ ብዬ ስወጣ ግን በጣም እንደምታዩት ሰልፍ ነበር። ዊ ተመስገን ብዬ ሰልፋችንን ተሰለፍን ማለት ነው። ዛሬ የመጣሁበት ዋነኛው ምክንያት ያው ያለውን ነገር ሁላችሁም እንደምታውቁት ነው፣ እና እስቲ ከዛ ነገር ወጣ ብዬ ብዙ ነገሮችን እየተውኩኝ ነው። በዚህ ባለው ነገር እና ማማንም አቁረብ ተውኩኝ፣ ምናምን ብዙ ነገር አለ። እስቲ ዛሬ በዛውም አንዳንድ ነገር እናውራ ብዬ ወደዚህ መጣሁኝ። እንደምታዩት ቁርባን ቦታ ደረስኩኝ፣ ቤተክርስቲያን። በጣም ነበር የፈራውት፣ እግዚአብሔር ይመስገን አላለቀብኝም። የእውነት በጣም ነበር የምናደደው ማማን ባላ ቆርባት ዛሬ፣ ምክንያቱም አላርም ሞልቼ ሁሉ ነበር የተኛውት፣ ግን አልሰማውኝም ጭራሽ እንቅልፍ ወስዶኝ፣ በጣም እበሳጭ ነበር። ደግነቱ ደረስኩኝ። ያው እንግዲህ ሁሉንም ነገር የማወራው ለእናንተ ነው የማወራው አጠገቤ የሚያውሰውም ስለሌለ ማማክራችሁ የማውራችሁም ሰዎች እናንተ ናችሁ። ጭንቀቴንም ደስታዬንም የምተነፍሰው እናንተ ላይ ነው እና እስኪ ወደ እናንተ ልምጣና ዛሬም አንዳንድ ነገሮችን እናውራ። በዛው ሙሉዬን ላሳያችሁ ብዬ ወደ እናንተ መጣሁኝ። ዛሬ እንግዲህ ሰንበት ነው፣ እንኳን አደረሳችሁ ለሰንበት። ማየን አቁርቤ ወጣሁኝ ማለት ነው ዛሬ በጣም በቃ በውስጤ በጣም ተረብሾ ነበረ። ቤተ ክርስቲያን አንድ ነገር አይቺ ማለት ነው እስማ ከባድ ነው ማለት እዛ ጋ ብዙ አይታይም። ምናልባት ሊደብራቸው ይችላል ብዬም አልቀረጽ ነውም እነሱን ምናልባትም ሊደብራቸው ይችላል። ያው ፍቃዳቸውንም ሳንጠይቅ መቅረጽ ስለማንችል ነውና፣ አንድናት አንድ እናት ልጇ በጣም ሕፃን ልጅ ነው በኦክስጅን ነበር ያለው ማለት ነው። ኦክስጅን ይዘው ነው ቤተ ክርስቲያን እንትን ሲሉ የነበረው ሲያቆርቡት ምናምን ምን የነበረው እና ወይ ግን እግዚአብሔርን አንዳንዴ በቃ በጣም ፈታኝ ነው። በቃ ማለት በጣም ነው የሚያሳዝኑት፣ እናትየዋለች፣ ባሏለች። እዚጋ እንደምታዩት ከቤተ ክርስቲያን ጨርሰን ተባርከን ተባረክን አባያ አባ ባረኩንና የቅዳሴ ጸበልም ልጠጣ ስቲ ብዬ እሱንም እየጠበኩኝ ነው። እና ወደ ጉዳይ ስገባላችሁ በጣም ነበር የሚያሳዝኑት። ቆርበው አቁርበውት ሕፃኑን መቶ ግልኮስ ተደርጎለት አፍንጫው ላይ ማለት ነው። እና ደግሞ በጣም ትን ጥዬ ልጅ ስለሆነ እስራኤል አምላክ እንዴት እንደዘገነነኝ ልነግራቸው አልችልም። ማርያምን በጣም ነው እንትን ያለኝ እና ይቺ ዚች ጋ አፍንጫችን ላይ አለቻረል ሊሆነች እንደዚህ እንትን ማድረጊያው። ስለዚህ የእኛ አፍንጫውን ሰፊ ነው የህፃናት አፍንጫ የታችሁት ከሆነ በጣም ትንሽ ነው። እና እሱ ተቆርጦ ነው ሁላ እንዲ ኦክስጅኑ አፍንጫ ውስጥ የሚገባው ማለት ነው። እና በጣም ከብዶኝ ነበረ እንዴት ይሆናል እያልኩኝ ነበረ ግን ስታስቡት የአፍንጫውን እንትን መቆረጥ ሳይሆን እሱ በህይወትና በሞትና በህይወት መሀል ያለ ህጻን ልጅ የአፍንጫው መቆረጥ ያን ያህል አሳሳቢ አይደለም። በቃ ማለት እኔ እንጃ፣ በጣም ከባድ ነው። ምን አይነት ነገር እያሳለፉ ሊሆን እንደሚችል መገመት አያቅተንም። የእውነት በጣም ከባድ ነው። በቃ ምን አይነት ስቃይ ሊያሳልፉ እንደሚችሉ እንኳን አይደለም። ትንፋሽ ማጠር ምን ያህል እንኳን ለህጻን ትልቅ ትልቅ ሰው እንኳን ህፃን ልጅ ትልቅ ሰው እንኳን ትንፋሽ ሲያጥረው ምን ያህል እንደሚያሳቅቅ እንግዲህ ለእናንተ አልነግራችሁም። እና እነሱን አይቼ በጣም አዘንኩኝ። እንደ እግዚአብሔር በቃ በልጅ አይፈትናችሁ የእውነት አሜን በሉ ማርያምን። እግዚአብሔር በልጅ አይፈትናችሁ፣ በጣም ከባድ ነው። ምን አይነት ነገር እንግዲህ ኦክሲጅን በየተንቀሳቀሱባት ቦታ ኦክሲጅን ተሸክሞ መሄድ፣ በዛ ላይ ደግሞ አላቅም እንግዲህ ብዙ ብር ሊሆን ይችላል የሱን ምናምን። ኢኮኖሚያቸው በጣም ትልቅ ሊሆን ይችላል ጥሩ ደረጃም ሊሆን ይችላል፣ የኔ ግምት ነው ምላችሁ። ግን ያያም ቢሆን በጣም ከባድ ነው። እስከ መቼ እንደዚህ ሆኖ ሲቀጥል ደግሞ በቃ እንዲው ራሳችሁ ብትታመሙ ይሻላል ህጻን ልጅሽ ከሚታመምና ያንን አይቼ በጣም ውስጤ ተሰምቶኝ ነው የመጣሁትኝ። ከቤተ ክርስቲያን እስማ ምናልባትም ይህንን ለበጎ ይሆናል እንዳያደረገኝ ነው ያልኩት። ምክንያቱም እኛ አመስጋኞች አይደለንም፣ በነገሮች አናመሰግንም። እግዚአብሔር ሙሉ ጤና ሰጥቶን እንኳን አናመሰግንም። ይሄ ቢጨመርልን፣ ያ ቢደረግልን ነው ምንለውና እግዚአብሔር የተመሰገነ ይሁን በእውነት በጣም ነው ያዘንኩትኝ እኔ በእሷ ቦታ ብሆን እኔ እንጃ ምን አይነት እንትን ሊኖረኝ እንደሚችል አላቅም። የእውነት በጣም ጠንካራ ሴት ናት። ጎበዝ በዝ አንዳንድ ሰው አሁን ሁሉም ሰው እሷን እያየ ነበር። ያው የምታውቁት ነው። እና የሆነ የተለየ ነገር ስታዩ ሁሉም ሰው እያለ እሷን ነበረ እነሱን ነበር ሲያዩ የነበሩት፣ እናትየውን ነበር ሲያዩ የነበሩት። ጡት እያጠባችሁ ኦክስጅን ባፍንጫው ሰጥታው ማለት ነው። አስቡት እንግዲህ ጡት መሳብ እንኳን ይከብደዋል ማለት ነው። እና ጠንካራ ሴት ናት የእውነት እኔ በጣም ነው ያደነኳት። ምክንያቱም ያ ሁሉ ሰው እሷን ነበር ሲያየ ነበረ ውይ ምንሆኑ ነው ምናምን እያሉ እንትን እያሏት እንኳን ልጇን ቤተክርስቲያን አምጥታ ለእምነቷ ምን ያህል ቦታ እንዳላት ነው የሚያሳየው እና በጣም ነው ያደነኳት። በዚህ አጋጣሚ እግዚአብሔር በልጅ አይፈትናችሁ እና ያው ቤት ገባሁኝና ቁርሴን በላቼ ማማዬን አስተኝቼ፣ የሚገርማችሁ ነገር በጣም ተስፋኔ የሰጠችኝ ይቺ ናት እና እኔም ቤት ውስጥ እዩት ብቻ ምን እንዳደረግኩኝ ማለት ነው። በቃ ነገሮች እንደዛ ከሆኑ በኋላ ውሃ እንኳን አጠጥቼው አላውቅም፣ ይሄንን አበባ ማለት ነው እና እንደምታዩት ቅጠሎቹ ሁሉ እርግፍ ብለው ደርቋል ማለት ነው እና በቃ ምንም አማራጭ የለኝም ይሄን ነቅሎ ከመጣሉ ውጪ እዛ ይነቀልኩኝና ሌላ አበባ መቀየር አለብኝ። በቃ ማለት ተስፋ ይሄን ያህል ሰው በዚህ ልክ ተስፋ እያለው እንዴት ነው እኔ ምንም ነገር ሳይሆን ይሄን ያህል ራሴን ራሴን ጥያለው። በቃ በጣም ተዝረክክ ያለው ራሴን ብቻ ሳልሆን ቤቴ ይሄን ያህል እንግዲህ አበባ ደርቆ እንዲህ እስኪሆን ድረስ ምን እያደረግኩ እንደሆነ ራሱ አላቅም እና እኔ በዛ ቦታ ብሆን፣ በዚች እናት ቦታ ብሆን ኖሮ ምንድን ነው የማደርገው? እንዴት እሷ ጠንካራ ሆናለች! በአነት እኔን አበርትታኛለች። እውነት ለመናገር እምነታችሁ ላይ ምን ያህል መጠንከር እንዳለባችሁ፣ ሲቀጥል ደግሞ በቃ የሆነ ነገር ከሆነ ወደ ቀጣይ ስቴፕ መሄድ እንዳለብን በድብ አይቻለሁኝ እና ላሳያችሁ ነበር። መቅረጽ በጣም ፈልጌ ነበረ በጣም እንትን ስላልኩኝ ግን ምናልባት ጥሩ ስሜት ላይሰማት ይችላል ብዬ ስላሰብኩኝ ነው ያልቀረስኩላችሁ። እና እንግዲህ ዛሬ እንደምታዩት ሰንበቴን እንደዚህ አድርጌ እግዚአብሔር ለሰጠኝ ነገር በሙሉ እያመሰገንኩኝ፣ ፈጣሪን እያመሰገንኩኝ ሰንበትን እንደዚህ ለማድረግ ሞከርኩኝ ማለት ነው ያው ቤቴንም ላስተካክል ያው እንግዲህ ናፍም በተስፋ ነው የምጠብቀው። እውነት ለመናገር ነገሮች በዛው እንዲቀጥሉ አልፈልግም። መቶ ደስ ብሎኝ እንግዲህ አሁን አንድ ላይ ልንሆን ነው ብዬ ሳስብ ደግሞ መጣለው ብሎ ሄዷል። እንግዲህ መጠበቅ ነው። እኔ እኔ ባለኝ ነገር እስቲ ቤቴንም ቀየርየር ላርገው፣ ቦታውን ልቀያይረው። ምናልባት ራሴንም ማስተካከል ያለብኝ ሁሌ ሰውን ብቻ መውቀስ ሳይሆን እሱ ለምንድን ነው እንደዚህ ያደረገው? እኔ ጋር ምንድነው የጎደለው? ምንድን ነው እንትን ያልኩት? ምንድን ነው ማስተካከል ያለብኝ የሚለውንም ነገር ማየት አለብኝ ብዬ ስላሰብኩኝ ራሴንም ማስተካከል አለብኝ ብዬስ ብዙዎቻችሁ ራስሽን ጥለሻል፣ በፊት ነበር የምታምሪው አሁን ራስሽን ጥለሻል ምናምን የሚል ብዙ ኮመንት አለ እና አስተካክላለሁኝ። ያው እናንተም ደግሞ እኔ ለመረዳት ሞክሩ የልጅ የልጅ እናት ነኝ። ያው ግን የልጅ እናት ነኝ ተብሎ ደግሞ ሙሉ ለሙሉ ራስን መጣል ትክክል አይደለም። እኔ ራሴን ብቻ ሳይሆን ቤቴንም ድረስ ነው በቃ በጣም ነው የተዝረከረኩት። እውነት ለመናገር በጣም የሚያበሳጨው ይሄኛውም፣ አበባ እንደምታዩት ድጋፍ ሁሉ ሰጥቼው ሊቆምልኝ አልቻለም እና መጨረሻ ላይ ምን አባቱ በቃ ብዬ ቆርጬ ወደዛ ጣልኩት። ድጋፉንም ነቅዬ ወደዛ ጣልኩኝ በቃ። ማለት ካገባም በኋላ ራሳችንን አንጠብቅም፣ ብዙ ሰዎች እኔም እኔም አይቼዋለሁኝ። እና በፊት ራሴን እንደምጠብቀው አሁን ላይ ራሴን አልጠብቅም። ያው የእኔም ድክመት ነው፣ አስተካክላለሁ። ውዶቼ ምናልባት አንዳንዴ ናፍም ለምን ከቤት ወጣ ለምን እንትና እሱ ላይ ነገሮች እንድፍድፍ ማድረግ ብቻ ሳይሆን እኔም ማስተካከል ያለብኝ ብዙ ነገሮች ሊኖሩ ይችላሉ። አንድን ሰው ማውቀት ብቻ ሳይሆን እኔስ ምንድን ነው ማስተካከል ያለብኝ ምንድን ነው ማድረግ ያለብኝ የምለውን ነገር አይቼበታለሁ እና ይቺ እናት በጣም ተስፋ ሰጥታኛለች። እግዚአብሔር ለመልካም ነው። ይሄንንም ነገር እንዳያደረገኝ ብዬ ነው የማስበው። ለማንኛውም ውዶቼ፣ ዛሬ እንግዲህ ውሎ ይሄንን ይመስል ነበር። እንደተለመደው ከወደዳችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው በእናንተ ሙሉ እምነት አለኝ። እውነት ለመናገር ባለን አመስጋኝ እንሆን፣ ከምንም በላይ ባለን ነገር እናመስግን ለማለት ይፈልጋለሁ። ከወደዳችሁት ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ቻው